የሚባለው ሊለቀት አልቻለም። በቃ እስካሁን ማን ነው ይሄን ያደረገ ማን የታወቀ ነገር ስለሌለ እስከዛሬ ማሂ እዛ ሆናለች ማለት ነው እ ፍርድ ቤት እስር ቤት ናት። እና በጣም ያሳዝናል፣ በጣም ያሳዝናል ማለት ነው። ይሄ ሁሉ ከባድ ነገር ነው ለማሂ። ይሄንን ነገር ያለመደች እሷ መሳቅ መጫወት ከማሂ ጋር ከዮዋዳ ጋር ከሳሚ ጋር ከወንድሙ ጋር እንደዛ እንጂ ይሄንን ነገር አታቂም። ከዚህ በፊትም ታስራ ስለማታቅ በአሁኑ ጊዜ ከባድ ነው እና እንደገና ደግሞ ከባድ እንደሆነ ነው የነገረው ማለት ነው እዛ ፍርድ ቤቱ። ይሄ ነገር ከባድ ነው፣ ቀላል ነገር አይደለም። ይሄንን ያደረገ ሰው እስከ አላገኝ አልተገኘ አንቺ ከዚህ እስር ቤት መውጣት አትችም፣ ተብላለች እና እሷ ምንም አድርጎ ምንም አድርጎ ግን እግዚአብሔር አንድ ቀን ይመጣልኛል፣ ይፈርዳል፣ እውነቱን ያወጣል። እኔ የምተማመንበት እግዚአብሔር ፈጣሪ አንድ አምላክ ብቻ ነው እያለች ነው። እውነቷ ነው። አንድ ቀን ሌዲያ ትጋለጣለች እንደናቷ ማለት ነው። አይታችኋል፣ ህሩት በዛሬ ቀን አብዳለች። ምንም የምታቀው ነገር የለም። በሰንሰልታ ስራ ምንም በቃ የምታወራው ምንም ነገር የምታቀው ነገር የለም። የሳሚናት ከሷ ጋራ እየተሰቃየች ነው ማለት ነው። ዳግምም እንደዛ ነው። እዚህ ወንጀል ውስጥ ገብቶ መከራውን በልቷል። ሜሪ ደግሞ ከዚህ ወንጀል እንዳይጎዳ እየፈራችለት ነው። ምክንያቱም ምንም ቢሆን ፍቅረኛው ነው። እንደገና የሱ ልጅ አርግዛለች እና ፈርታለች ማለት ነው። ምክንያቱም ወንጀል እኮ ያሳስራል። አሁን ህሩትና ህሩትና የሳሜና ሲያዙ ዳግምም መያዙ አይቀርም። ምክንያቱም የሱ ተባባሪ የሆነም የህሩት ሰራተኛ ስለሆነ ማለት ነው። እና ዳግምም መያዙ አይቀርም። ማሂም ታስራለች። አሁን ዳግም ከታሰረ ደግሞ ከባድ ነው ለማህሌት ማለት ነውና፣ ብቻ እንደዛ ነው። ዛሬ ደግሞ የሳሚነት ምስጢር አወጣች ማለት ነው። እሱ ምንድን ነው ይሄ ነገር ይሄ ነገር ውስጥ ወንጀል ውስጥ የገባችው በችግር ምክንያት እንደሆነ ተናገረች ማለት ነው። ህሩት ዛሬ አብዳ ስታይ፣ አንቺ ውለታ ብዙ ነው ብላ አወራችው ማለት ነው። እሱ ምንድን ነው? የሳሚ አባት የሀያት ማለት ነው አስረግዞ ካረገዘች በኋላ እሷን ጥላት ወደ ሌላ ሴት አገባት ማለት ነው። ብዙ ሰዎች እንደዚህ ያደርጋሉ ፈጣሪን የማይፈሩ ማለት ነው። እና የሳሚ እናት ደግሞ ምንም በቃ ምንም የማታረገው ነገር ስለሌለ ስለተሸገረች የሳሚ አባት ቤተሰብ ጋር ሄዳ ሄዳ ማለት ነው ከዛም በኋላ እዛ አሳቃይዋት ማለት ነው። ሲያ አሳቃይዋት እንደገና እየተመጣች መንገድ ላይ ወደቀች። መንገድ ላይ ሲሆን ደግሞ የሂሩት በር ላይ ማለት ነው። ሂሩት ስታይ ስታይ ሁሌ በቀታ አሳዝነኛለች። እኔ ሂሩት እንደዚህ አይነት ልብ አላት ብዬ አላሰብኩም፣ ግን ዛሬ አሳዘነችኝ የምር። ሂሩት ግን ለምን እንደዚህ ወንጀል ውስጥ እንደገባች ብቻ ነው የገረመኝ እንጂ ደና ልብ ነበራት እኮ ሂሩትን የሳሚ እናትን የረዳች ከመንገድ ላይ ያነሳች እንደዛ ነው። እና በቃ የሂሩት እናት ሳሚን እዛ መንገድ ላይ ቁጭ ብላ እየለመነች የጎረሮውን ስታመም ደግሞ ሳሚ ራሱ አክም ቤት መውሰድ አትችልም። አንደኛ ሳንትም የላትም፣ ሁለተኛ ደግሞ መታወቂያ ራሱ የላትም። በር ላይ ጎዳና ላይ ወድቃ ስታገኝ ህሩት አነሳች ማለት ነው። የችግሩ ቀን የደረሰላቸው ሰው ሰው መርሳት ጥሩ አይደለም እና እስከ ዛሬ የሳሚነት የህሩትን ውለታ እያነሳች ነው እና ህሩት ግን በቃ አሳዘንሽኝ። እውነት ነው ሰው ልጅ ይዞ ልጅ ማለት እንክብካቤ ይፈልጋል። ብርድ አይችልም። እንኳን ልጅ አይደለም ትልቅ ሰው ራሱ ብርድ አይችልም። በዛ ላይ ደህና ልብስ ካለበት ምንም ቢሆን ከባድ ነው። ህሩትም ረዳችሁ ማለት ነው። በቃ ከዛ ከመንገድ አንስታ ሳሚን በስርዓት እንዲያድግ አደረገችው ማለት ነው። ለዛ ነው ሳሚ ህሩት ቤት አድጎ የቀረ። እሷም ደግሞ ወደ ወንጀል የቀረችው በሳሚ አባት ምክንያት ነው። ባትቸገር የሳሚነት እዚህ ውስጥ አትወድቅም ነበር። ዛሬ ራሱ ተናግራለች ይሄ ሁሉ ያደረገኝ የሳሚ አባት ነው። ምክንያቱም እኔ ያ ጊዜ ይሄ ነገር ላይ እኔ ባልቸገር ይሄ ነገር ባላደርግ ባደርግኝ እኔ እዚህ ላይ ወድቄ አልቀርም ነበር። ዛሬ ይሄ ወንጀለኛ ሆኜ ቀረው። ቢሆንም ግን ልጄ እንዲያ በስራ ተምሮ በልቶ ለብሶ ተንደላቆ ስኖርልኝ በቃ እንደዛ ስለፈለግኩ ነው። አያችሁ፣ እናት ማለት ችግር አይኑ ይጥፋ፣ ስትቸገር ይሄው ወንጀል ራሱ ሰርታለች እኮ ወንጀል ሰው ሰው ስሞት እኔ ማየት እንትን ብሎኝ ደስ ብሎኝ አይደለም፣ ግን ተሸገሬ ነው ችግር ነው እዚህ ውስጥ ያስገባል። የሳሚ አባት ጎርቶኝ ነው እያለች ነው። እና እንደዛ ነው። በጣም አሳዘነች የምር። የሳሚና ስንቶቹ ነው እንደዚህ መንገድ ላይ የወደቁት በወንድ ምክንያት በሰው ምክንያት? እና ከባድ ነውና በዛሬው ላይ ሳሚ የሷን የእናቷን ፍቅር እያስታወሰ ነው። እናቴም ተሸግራ እንጂ ከኔ የራቀችው ተሸግራ እንጂ አንድ ቀን መታ ታይኝ ነበር። የእሷ ስራ ግን በጣም ከባድና መጥፎ ስራ እንደሆነ አውቃለሁ ግን ምን እንደሆነ አልባላቅም። እሷ ላይ ጉዳት እንደሚደርሳት አውቃለሁ እያለ ነው። እና ሳሚን በጣም ናፍቃኛለች እናቴ ምክንያቱም በችግር ነው ያሳደገችኝ እናቴ እያለ ነው። እውነት ነው። እንደዛ ነው ቤተሰቦቼ ሌላ ደግሞ ሳሚና የዋዳ ሳሚና የዋዳ በዛሬው ላይ ተስማምታል ደስ ይላል ፍቅር በፍቅር ሆኗል ማለት ነው የምር የዋዳ ብቸኛዋ ነበር የዛሬ ራሱ ማህሌት አጠገባ ያለች ማህሌት ነበረ ለ ለየዋዳ የምትራራ የምጠብቀው ዛሬ ደግሞ ሳሚን አግኝታለች፣ እና ተመስገን የዋዳ ብዙ ችግር ደርሶበታል። በዛሬው ቀን ግን የዋዳ ደስተኛ ና ጠንካራ ናት። ምክንያቱም ጠንካራ ሰው አጠገቧ ስለሆነ ማለት ነው። ሊዲያ ደግሞ ክፋቷን እየቀጠለች ነው። ከዛ ልጅ ጋራ እንትን እያለች ነው። ለእኔ ምንም እና እንደዛ ነው። ግን ዳግም ጠርጥሮታል ማለት ነው ሊዲያን ይሄ ነገር እህቴ፣ አንቺ ያደረግሽው ከሆነ አሁኑ ተናግሪ፣ ካልሆነ ግን ችግር ይፈጠራል ብለዋል። በጣም አዝኗል እህቷ ስለታሰረች። በተለይ ደግሞ በቀላል ነገር አይደለም የታሰረችው።